ከጌታው ክቡር ዶክተር አለቃይ አለሙ ከጉባኤው ሲማሩ ዶክተር አለቃይ አለሙ ለብፁዕ ወቅዱስ አቡነ ማትያስ ትንቢት ተናግረውበታል። ትንቢቱም እንዲህ የሚል ነው። ወይኔቱ ሲካሄድ ሥርዓቱ ሲጀመር አንድ አቡነ ዘበሰማያት ይደገማል ጉባኤው ሲያልቅ ደግሞ አቡነ ዘበሰማያት ይደገማል ጸሎት የሚያደርጉ አባቶች አሉ በጉባኤው ስርዓት ሲጀመርም ሲጨረስም ጸሎት አድራጊ አሳድራጊ አባቶች አሉ በዚህ ስርዓት ብፁዕ ወቅዱስ ውስጥ አቡነ ማትያስ ያን ጊዜ አሁን እንዳሉት አባቶች በጉባኤ ቤቱ ተቀምጠው በሚማሩበት ጊዜ ጸሎት የሚያደርጉ ታላቅ ሽማግሌ አባት ነው። አሁን እንዳየነው ተነስተው ጸሎት ሊያደርጉ ሲጀምሩ ክቡር ጌታው ዶክተር አለቃ የላለሙ ጸሎት አሳራጅ ይሁን አባት ይቀመጡ ይቀመጡ፣ ጳጳስ ናቸው፣ ጸሎት የሚያደርጉ ጳጳስ እያለ ሰው ሊያደርጉ ነው አሏቸው። እኒያ አባት አላወቁም፣ ተቀመጡ እርስዎ ጳጳስ ሲነሱና ጸሎት ያድርጉ አሏቸው። እርስዎ ቅዱስ አቡነ ማትያስ ያሰኛል። ጊዜ እሳቸው ገና በምንኩስና ደረጃ ነበሩ፣ ጳጳስ አልሆኑም ነበር። የነበሩ ደቀ መዛሙርት ገረማቸው። ዛሬ የኔታ ምን ሆናቸው? ጸሎት አሳራጊውን አባት አስቀምጠው እሳቸውን ጸሎት ያደርጉ ያሏቸው ብለው ገርሟቸው በአንክሮ ያዙት። ዶክተር አለቃ ይላለሙ ንጹህ ቅዱስ አቡነ ማትያስ ዛሬ የኢትዮጵያ ፓትርያርክ እንደሚሆኑ በዚህ ጉባኤ ቤት ተነግሯል። ተነግሮላቸዋልና መምህራኖቻችን ይስላቸው። እዚህ ያለው የበቁ በብቃት ደረጃ ወደፊት የሚሆነውን ነገር ጳጳስ የሚሆኑትን አስቀድመው ይሾሙ ጳጳስ እያሉ ሊቃውንት መምህራን የሚሆኑትን መምህራን እያሉ አበምኔቶች ለገዳማት አበምኔት የሚሆኑትን አበምኔቶች እያሉ ያካሄዱበት ጉባኤ ቤት ነውና ይህ ጉባኤ ቤት ከጊዜ ወደ ጊዜ እየሰፋ ይታያል። በፊት ሀያ ደቀ መዛሙርት ነው የነበሩ። እኛ ሳለን እኛ ስንማር ይሄ ታሊቀ ሊሆን ከመኮንን ለእግዚአብሔር ፈቃድ አምሳ ሆኑ ከዚያ በኋላ ደግሞ በ72 አርዲ ልክ 72 ሆነ ቁጥራቸው። እንደሱ ፈቃድ ደግሞ 120 በመቶ ሀያ ቤተሰቡ ልክ ይሆናሉ በማለት ይህን ህንጻ ሲሰራ ይህን ህንጻ ሲሰራ መቶ ሀያ ሆኑ። አሁን ደግሞ በቁስጥንጥንያ ጉባኤ ተሰብስበው መቅዶንዮስን ያወገዙ መቶ ሃምሳ ሊቃውንት ቲሞቲዎስ ዘአልወጥሪት አፈጉባኤው እሱ ነበርና እንግዲህ እነዚያ ሊቃውንት 150 ናቸው። በእነሱ ልክ አሁን 150 ሆነዋል። ወደፊት የኤፌሶን ጉባኤ ይቀጥላል። በታላቁ ሊቅ በቅዱስ ቄርሎስ የተሰበሰበው የተካሄደው ሁለት መቶ ሊቃውንት በኤፌሶን ተሰብስበው ሚስጥሮስን አውግዘው ተዋሕዶ ሃይማኖትን አጥምተው በየሀገራቸው ይደዋልና በእነሱ በሁለት መቶ ሊቃውንት ትልቅ ጥልቅ ለማድረግ እቅድ አለ። የመጨረሻው በኒቅያ ጉባኤ በእስክንድሪያው ፓትሪያርክ በቅዱስ እለ እስክንድሮስ አፈ ጉባኤነት በቅዱስ አትናቴዎስ ጸሎተ ሃይማኖት ሲጻፍ በኒቃያ የተሰበሰቡ ለአውግዞታ አሬዎስ በኒቃያ የተሰበሰበው አሬዎስን አውግዘው ሃይማኖትን አስምተው አምስቱን መጽሐፍት ጸሎት ሃይማኖትን፣ ፍትሐ መነኮሳትን፣ ክሩን፣ ቅዳሴን፣ ፍትሐ ነገስትን አንቀጽ ሀያውን አንቀጽ ሲኖዶስን፣ ፈውስ መንፈሳዊ አዘጋጅተው ለአለም ብርሃን የሆኑ 318 ሊቃውንት ናቸው። በእነሱ ልክ 318 በማድረግ እንደዚህ ያለ ፈቃድ ተወያይ ቤቱ አስባልና፣ እዚህ ያሉት የምታዩቸው አበ መነኮሳት ሊቃውንት፣ መምህራን፣ የድጓ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ የቅዳሴ መምህራን፣ የቅኔ መምህራን ብሉይ ተምረው አዲስ ለመማር አዲስ ተምረው ሊቅ ለመማር ሊቅ ተምረው መጻሕፍተ መነኮሳት ለመማር ከኢትዮጵያ ከአራቱ ማዕዘን የመጡ ሊቃውንቶች ናቸው። ሁሉም በዚህ ዛሬ በተማሪነት ደረጃ ሲታዩ ሰባክያን ናቸው፣ መምህራን ናቸው፣ የቤተ ክርስቲያኑን ሙያ ሙሉ በሙሉ የያዙ ሊቃውንት ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ለአመት አንድ ሚሊዮን ብር ብር መድቧል። እንግዲህ ሲኖዶሱን ይህን እንዲያየልን እንፈልጋለን። እንደዚህ ቁጥራቸው መቶ ሃምሳ ለሆኑ ሊቃውንት መምህራን አንድ ሚሊዮን ብር ለዓመት እንግዲህ ለመንፈቅም ጤፍ አልበቃልም። ጤፍ ገዝተንበታል ለሶስት ወርም ለአራት ወር የዘይት የወጥህ የሽንኩልርት የሰራተኛ ሲሆን አንድ ሚሊዮን ብር ለአራት ወርም አይበቃም። አሁን ዛሬ ፈቃድ እግዚአብሔር ሆኖ በእውነቱ በጉባኤ ቤቱ ያሉትን አባ መነኮሳትና ሊቃውንት በመካከል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ተገኝቶ ወይም በማድረጉ በእውነት እጅግ እጅግ እጅግ በጣም ከልብ እናመሰግናለን እናመሰግናለን እናመሰግናለን። ግን ይህንን የምታየው ሁሉ የሊቃውንቱን ብዛት አይታችሁ ጉባኤ ቤቱን እንድታግዙ እናሳስባለን። እነዚህ ሊቃውንቶች እዚህ ያሉት ዛሬ ተማሪዎች ናቸው። ነገ በውስጥም በውጭ ማገር ጳጳሳት ሁነው አበምኔቶች ሁነው የአብነት መምህራን ሆነው ወንበር ተክለው ሰባካያን ሁነው እናንተን የሚያስተምሩ ናቸው። የእናንተን የራሳችሁን ልጆች እያስተማራችሁ ስለሆነ ማሳሰብ እፈልጋለሁ። የአካውንት ቁራችን የጉባኤ ቤቱ ቤቱን ለማገዝ በመንበረ መንግስት መድኃኔዓለም ቤተ ክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት በንግድ ባንክ አካውንቱ 10 18 74 አስራ አንድ አርባ አንድ ነው እና፣ በዚህ እንድታግዙን በልዑል እግዚአብሔር ስም አሳስባለሁ። በሰባት ለእግዚአብሔር ይቆየን። አሜን።